ተጀመረ ተጀመረ ይለሃል፣ እንግዲህ ማሂና ፉፉ በሚገርም ሁኔታ እንግዲህ አንድ ለመሆን ወስነዋል ማለት ነው። እንግዲህ ፍቅር ሀሰን የሚባሉ ሰዎች የየራሳቸውን መንገድ የየራሳቸውን ኑሮ ይኑሩ ተብሏል ማለት ነው። እና እንደምታዩቸው አበባ ቸኮሌት እየተሰጣጡ ይገኛሉ። በሚያሳዝን ሁኔታ እንግዲህ ፍቅርና ፉፉ መንገዳቸው እኔ አልዋሻችሁም፣ ደስ ብሎኛል። ምንም የምዋሻችሁ ነገር የለም። ፍቅር እንደምትጎዳ አውቃለው ፎፎና ፍቅር በጣም እንደሚዋደዱ እንደሚተሳሰቡ አውቃለው። ግን ደግሞ የህይወት መንገድ የህይወት መንገድ በግድ አንድ ካላረገችን ወይም ደግሞ በግድ አብረን ካልሆንን በሚል እንትን ተነሳሱ እንጂ ያለውን ነገር ምንም ማስተዋል አልቻሉም፣ እውነት ለመናገር ማለት ነው። እና ከምንም በፊት ከምንም በፊት ደግሞ እኔ በህይወቴ ሁሉም ሰው ማደግ ያለበትም ብዬ የማስበው ነገር ምንድነው ሃይማኖትን ማስቀደም ነው ያለበት። ከሃይማኖት የሚበልጥ ነገር ምንም የለም፣ በቃ ከዚህ ምድር ላይ ምንም በቃ፣ ዋናና አንደኛ ልንፈራው፣ ልንጠነቀቅለት፣ ልንኖርለት የሚገባው ሃይማኖታችን ነው ብዬ ነው የማስበው። ና በሃይማኖት አይገናኙ የቱንም ያህል ቢዋደዱም ቢፋቀሩ፣ እኔ አንድ ሆኑ ብዬ ፉፉንና ፍቅርን ልመክር አልችልም። ጓደኝነታቸው ደስ ይላል፣ አብሮነታቸው፣ መተሳሰባቸው ደስ ይላል። ነገር ግን ደግሞ በሃይማኖት ጉዳይ ስለማይገናኙ እኔ አብራችሁ ሆኖ የሚለውን ነገር ሲጀመር መጀመሪያም ስለ እነሱ ቪዲዮ መስራት ያቆምኩት ለዛ ነው። ወዳታለው ፍቅርን በጣም ነው መከታተላት። ፉፉን ደግሞ በጣም የወደድኩት በቃ ለፍቅር ያለውን ቦታ ይቼ ነው። በቃ በተቸገረች ጊዜ ያኔ በረዘግታ በምታለቅስበት ጊዜ ወደ ሚዲያ መጣ። ብዙ ድንጋዮች ሲወረወሩባት አይዞች ብሎ መክቶ ከፍ ያደረጋት አውራት የሆነ ሳይሰለች ጠዋት ማታም አለሁልሽ የሚላት ሰው ነበርና በዛ ምክንያት ፉፉን በጣም ወድጀው ቀረው። ወደድኩት ወደድኩት እና ለፍቅርም ለፉፉም መልካም ህይወት ነው የምመኝላቸው። ግን አንድ ላይ ሆኖ ህይወታቸው ጥሩ ይሆናል የሚለው ነገር ያን ያህል መቶ በመቶ አላምንበትም። ለምን ሃይማኖት የሚለያያቸው ነገር ስላለ የእውነት ለመናገር ማለት ነው እና እነሱ ዛሬ ችግር የለውም ብለው እንኳን አብረው ቢኖሩም ነገ ከነገ ወዲያ ልጅ የሚባል ቤተሰብ መመስረት የሚባል ነገር ይመጣል። ልጆቻቸውን ቤተ ክርስቲያን ነው የሚያሳድጉት በመንፈሳዊ ህይወት ወይስ ደግሞ መስጅድ ወስደው ቁርአን እያስቀሩ ነው የሚያሳድጓቸው? አስቡት፣ ዝም ብላቸው ይህን ነገር አስተውሉትና ለትውልድም ከባድ ነገር ነው የሚሆነው ብዬ ነው የማስበው። ለማንኛውም ግን ወደ ማሂና ፉፉ ስመጣላችሁ እንግዲህ ቡታጅራ ውስጥ ነው የተገናኙት። ማሂም ከፍቷት ደብሯት በጣም ጥሩ ያልሆነ ሁኔታ ውስጥ ጥሩ ያልሆነ ስሜት ውስጥ ሆና ነው ወደ ቡታጅራ የሄደችው እዛ ባለች ሰዓት እንግዲህ ከፉፉ ጋር ተደዋውሎ ደስ በሚል ሁኔታ እሷ ቸኮሌት ይዛለት መጣ። እሱ ደግሞ አበባ እንግዲህ ቀይ አበባ በነጭ ጣለጣል ያለበት አበባ ሰጧታል ማለት ነው። ሁለታቸው ደስተኛ እንደሆኑ ነው እየተናገሩ የሚገኙት በነገራችን ላይ ፍቅር አሁን ላይ ማለት ነው በጣም የማይረባ በጣም በቃ የወረደ በጣም የሚያስጠላ የሆነ ፍቅር ልክስክስ አርገውታል። በአጭሩ ሲናገር ሶሻል ሚዲያ ላይ የሚልከሰከስ ከሰከስ ፍቅርን ነው እያሳዩ ነው የሚገኙት። ወይም ደግሞ ሰኞ ከሆነች ጋር ሆኖ ማክሰኞ ሰኞ ከእሷ ጋር ተጣልቶ ሮብ ከሌላ ጋር እንደሚሆን ወይም ደግሞ ሰኞ ከአንዱ ጋር ሆነ ማክሰኞ ቢለያዩ ሮብ ከሌላ ወንድ ጋር እንድትመጣ ነው። እና ፍቅር በጣም የረከሰ የወረደ። የሆነ እንዴት ነው በቃ ቋሚ የሆነ ህይወት እንደሌለው ነው እያሳዩን የሚገኙት። እና ፍቅር በጣም የሚገለባበጥ ነገር፣ በአጭሩ ፍቅር እንደሌለ ነው። በቃ ምንም በቃ ፍቅር የሚባል ነገር፣ መተማመን የሚባል ነገር ኢትዮጵያ ውስጥ እንደጠፋ ነው። እኔ በሶሻል ሚዲያ ላይ ያሉ ፍቅራቱ ፍቅሮችን ሳይ ወይም ደግሞ ተፋቀርን የሚሉ ሰዎችን የሚያስተላልፉትን መልእክት ሳይ በጣም እፈራለሁ። የእውነቴን ነው የምላችሁ። እና ገና ህይወት ያልገባቸው ወይም ደግሞ ገና ፍቅር የሚባለውን ነገር በደንብ ያልኖሩት ወደ ፍቅር ግን መግባት የሚፈልጉ የሚጓጉ ሰዎች አሉና ይህንን ይህንን ቪዲዮ አይተው ምን ሊማሩ እንደሚችሉ አላቅ እና በአጭሩ እንግዲህ ብዙዎቹ የገመቱት ፉፉና ፍቅር አንድ ላይ እንደሚሆኑ፣ ጥሩ ፍቅር እንዳላቸው፣ አብረው እንደሚኖሩ፣ መቼም እንደማይለያዩ ነበር። ብዙ ሰዎች እንግዲህ ጓጉተው ምናምን ሲጠብቁ የነበሩትና ማሄንም ከሀሰን ጋር ነው ብዙዎቻችሁ የምትጠብቋት የነበረው። ግን ደግሞ ማሂም እንግዲህ ፉፉን በማግኘቷ ደስተኛ እንደሆነች አስቡት። እንግዲህ ከፍቅር ጋር የተለያዩበትን መንገድ እስኪ እንናገር፣ ወይም ደግሞ ፉፉ እንዲህ ያናደደው፣ እንዲህ ያበሳጨው፣ እንዲህ በቃ ቁርጥ አድርጎ ጭክን ብሎ ጥሎ እስከሚሄድ ያደረሰው ነገር ምንድን ነው ወደሚለው ነገር ስንሄድ ፍቅር የአብርሽን ፎቶ በጣም በተስተካከለ በጣም በጥሩ ሁኔታ ወይም ደግሞ አስቀምጧለች ቤቷ። ባጭሩ፣ ና ይሄ ነገር ያልተቋጨ ያላለቀ ፍቅር አለ ብሎ ስላሰበ ነው የሄደው። በእሱ አልፈርድም፣ አልዋሻችሁም። በፍቅርም አልፈርድም፣ እሱም አልፈርድባትም ብሏል። ምናልባት ያላለቀ ፍቅር ሊኖር ይችላል ብሏል። እና የልጅነት ፍቅር ከባድ ነው፣ አልዋሻችሁም። ግን ካፈቀራችሁ ሰው ጋር ትኖራላችሁ ማለትም አይደለም። አፍቅራችሁ ያን ሰው ላታገኙ ትችላላችሁ። ያፈቀራችሁ ሰው ሌላ፣ የምትኖሩ ሰው ከሌላ ሰው ጋር ሊሆን ይችላል። እና ህይወት ፈተና ብዙ ነው። ህይወት መንገዷ ብዙ ነው። ህይወት እጣፋንታችን ወዴት እንደምትወስደን አናቅም። ና ፍቅር በጣም በቃ እኔ እንጃ ጥሩ መንገድ ላይ ነች ብዬ ብቻ ከአብርሽ ጋር ከተለያየች ጀምሮ አንድ ቀን ስትስቅ ሁለት ቀን ነው የምታለቅሰው። አንድ ቀን ስትደሰት ሁለት ቀን ነው የምታዝ ነው። እና ከባድ ነው። ከፉፉ ጋር ጥሩ ህይወት ለመመስረት፣ ጥሩ መንገድ ለመግባት፣ ጥሩ ጅማሮ ለመጀመር አስበው ነበር፣ እየተንደረደሩ ነበር፣ ግን አልተሳካላቸውም። በዚህ ሲባል በዛ በዚህ ሲባል በዚህ ባጭሩ በሶስተኛ ሰው ወገን ከባድ ህይወት ነዋል። ባጭሩ ሲጀመርም ማለት ነው። ሩጠው ይገባሉ፣ ሩጠው ይወጣሉ ፍቅር ውስጥ። አሁን ላይ አስተውሎ ቀስ ብሎ እሱ ይሆነኛል ወይ እሱ አስትሆነኛለች ወይ እሱ እንደዚህ አብሮኝ እስከ መጨረሻው ይዘልቃል ወይ ወይ እሱ አስትዘልቃለች ወይ ብሎ ከማሰብ ይልቅ በቃ የጊዜው ስሜታቸውን ነው የሚያስቡት። በቃ የጊዜው የአንድ ቀን ስሜታቸውን ነው የሚያዩት። የሰላሳ ደቂቃ ስሜታቸውን ነው የሚያዩት እና ክንፍብድ ይላሉ። በቃ በፍቅር እና አብረን ካልኖርን አብረን ካልዋልን ካላደርን በቃ ሁሉን ነገር በአንድ ቀን ፍጽምጽም አድርገው ጭርስርስ ያደረጉት እና በሁለተኛው ቀን አብረው የሉም በቃ እና ፍቅርን በጣም በቃ እንዲጠላ አድርገውታል። ባጭሩ ፍቅር እኔ አንድ ነገር ያመንኩበት ነገር ምንድን ነው? ድሮም የነበረ ነገር ነው አሁንም ያለ ነገር ነው ወደፊትም የሚኖር ነገር ነው ሁሌም የሚኖር በቃ አለ። ምድር ላይ ፍቅር አለ በደንብ ማለት ነው። ግን ያፈቀሩ መስለው አስመስለው በፍቅር ስም ንግድ የሚነግዱበት ሰዎች አሉ የማይሆን ነገር ውስጥ በቃ ዘለው ይገባሉ ዘለው ይወጡና፣ በቃ ፍቅር የለም ለካ ማን ነው የሚታመነው ብሎ ሰው በቃ ሜንታሊ በቃ ያልሆነ አስተሳሰብ እንዲኖረው ነው ለማህበረሰቡ ራሱ እያስተላለፉ የሚገኙትና በአጭሩ ግን እኔ ያም አለ ይሄ አለ ሃይማኖታቸው የሚፈቅደውን ሰው ጋር ሲሆኑ ጥሩ ነው ይሻላል ብዬ ልብ ርፍ ይላል። ግን አንዱ ሌላ ሃይማኖት ይዞ አንደኛዋ ሌላ ሃይማኖት ይዛ በፍቅር ቀጥሩ፣ በፍቅር ኑሩ። አንዷ በጣም ወቅሳኛለች በነገራችን ላይ የሆነ ጊዜ ፉፉና ፍቅር አንድ ላይ ሆኑ ብዬ ደስ ብሎኝ ሀሳቤን ስገልጽ ነበር ለካ ግን የነገውን አላየውም ነበር ለወደፊት የሚመጣላቸውን ህይወት የሚኖሩትን ህይወት አላሰብኩትም ነበር እና እንዴት እንደዚህ ታደርጊያለች ብላ በጣም ብዙ ምክር መከረችኝ እንዴት የተለያየ ሃይማኖት ያሉቸውን ሰዎች እሳት ውስጥ እንዲገቡ እንዴት እንደዚህ ታደርጊያለሽ ብላ ይመከረች ይምክር አለና መቼም አረሳውም እና ማሂና ፉፉ እንደ ላይ መምጣታቸው ጥሩ ነው ግን እስከ መቼ ይዘልቃሉ የሚለው ነገር ከባድ አሳሳቢ ደረጃ ነው አንድ ሰውም መጦ አፈቅርሻለው ቢልሽ እስከ መቼ ነው የምትይው አንዷ መጣ አፈቅራለሁ ብትለው እስከ መቼ ነው የሚላት በጣም አስቸጋሪ ሁኔታ ላይ ነው ፍቅር መተማመን ጠፍቷል እና አስቸጋሪ ነው እና ፍቅርን ጠርቶ ከማሄ ጋር እንደሆነ ለማሳየት ነበር የሞከረው። ኢቭን በማሄ ስልክ ነው የደወለላት እና ፍቅር ደግሞ እመጣለሁ ብለው በዛው ቀርታለች፣ አልመጣችም። አለመምጣቷ በጣም አድንቅ ያለው ጥሩ ነገር ነው እና ለማስቀናት እሷን፣ ለማናደድ እሷን ለማበሳጨት ነበር የጣርከው። ግን ፉፉ ይሄ ከአንተ አይጠበቅ። መኖር ካለብህ የራስን ህይወት ኑር። በቃ ቀጥ ለጥ ብለህ ድምፅህን አጥፍተህ የራስን ህይወት ኑር። በቃ የምትፈልገው ሰው ጋር መሆን ትችላለህ። ደስታ እንመኝ ላለው እስከ መጨረሻው በጣም ምርጥ ሰው ነው። በነገራችን ላይ አራዳ የሆንክ በጣም ጥሩ ጎበዝ፣ ጥሩ ወጣት ነና ጥሩ ነገር ነው የምመኝል በህይወት ላይ ማለት ነውና ከማይሄም ጋር ሆነ ከሌላም ሴት ጋር። ግን ሀሰን በዚህ ሰዓት ይህንን ነገር ሲያይ ምን ሊል ይችላል? ከእሷ ጋር ነው ፍቅር ፍቅር ሲያጫውተው የነበረ መቼም መለያየት እንደማይችሉ አብረው እንደሚሆኑ። ለነገሩ ሶሻል ሚዲያ ላይ እኮ የሚፖሰተው እውነት ሆነ ውሸት ሆነ ማንም የሚያውቀው ታሪክ የለም። እንደፈለጉ ይፖስታሉ፣ እንደፈለጉ በቃ ያወራሉ፣ እንደፈለጉ ይሆናሉ። ከዛ የሆነ ሰዓት ላይ ደግሞ እንደፈለጉ ደግሞ ህይወት ላይ ግን ተረማምደው የሚኖር እንደናንተ ይቻላል። በእውነት ህይወት ላይ ቀልዶ አሹፎ በቃ እንደፈለጉ ነው የሚኖሩት፣ ዩቲዩበሮች ናቸው። አንድ ሰው የሆነ ስህተት በህይወቴ ብሰራስ ውይ፣ ይሄ ነገር ቢያጋጥመኝስ ብሎ በፍርሃት ተውጦ የሚኖራትን ተንቀጥቅጠን ፈርተን የምንኖራትን ህይወት ምንኖራትን ኑሮ እናንተ እንደፈለጋችሁ ነው፣ የፈለጋችሁትን ፍቅረኛ አማርጣችሁ ነው የምትይዙት፣ የፈለጋችሁትን ነገር አማርጣችሁ ነው የምበሉት፣ አማርጣችሁ ነው የምትለብሱት፣ አማርጣችሁ ነው የምታደርጉት ጫማ ምናምን ነገር ና እቀናባቸዋል፣ እውነት ለመናገር በጣም ነው ምቀናባችሁ። እና ፍቅር ይህንን ነገር ስታይምልትል ትችላለች። ከባድ ነው፣ ግን እኔ ለነግርሽ የምችለው ነገር ፍቅር በዚህ ጉዳይ ላይ ማዘን፣ መከፋት፣ ማልቀስ የለብሽም። የራሽን ኑሮ ኑሪ። እሱ የው መኖር እንደሚችል እያሳየሽ አይደል? አንቺ መኖር እንደምትችይ፣ ቀስ በሽ ተረጋግተሽ፣ ትምህርትሽን ስትጨርሽ ሕይወትሽ መስመር መስመር ሲይዝ ያንቺ የሚለው ያንቺ የተባለው ሰው ፈጣሪ የሚልክልሽን ሰው ጠብቀሽ ከሱ ሰው ጋር ደስተኛው ሕይወት መኖር ነው ያለብሽ። እና ፉፉ እንደዚህ ስላደረገው እንድትናደድ ልትበሳጨ ትችያለሽ፣ ግን መበሳጨት የለብሽም። እግዚአብሔር ለመልካም ነገር ነው ለበጎ ነገር ነው እንደዚህ ያደረገው ብለሽ ማመን መቻል አለብሽ ብዬ ነው የማስበው። ፉፉም ደግሞ በአንተ አልፈርድም። እዛ ጋ የተቀመጠ ፎቶ ስታይ ያው ብዙ ስሜት ስሙን ራሱ ሲጠራ በድንጋጤ እንኳን የሆነ እንደዚህ ብላ ብትጠራ እንኳን የሚከፋው ሰው ይኖራል። ዋው ያስጠላል። ከድሮ ኤክስ የሚባል ሰው ጋር ያልተቋጨ ነገር ሊኖር ይችላል ብሎ ሁሌ፣ በጥርጣሬ ነገ ጥላይ ብትሄድስ፣ ነገ ትታይ ብትሄድስ፣ ነገ እንደዚህ ቢፈጠርስ ብሎ ሰው በስጋት መኖር አለበት ብዬ አላስብም። ና ከአንድም ሁለት ሶስቴ እንግዲህ እሱ ሊያምናት አልቻለም። እሷም በቃ ልታምነኝ ይገባል፣ ይቅርታ እንደም ጠይቀኝ ይችን ነገር በመናገር ብለዋለች። አያገባኝም እንዴት ነው እኔ ቅርታ የምጠይቃት? እሷ አጥፍታ ዋሽታኛለች ምናምን ብሏል። እና ስልክ አላነሳለት ብላ አልመጣም ብለው በጣም ሊያብድ ነበር። ማሄ እንደምታያት እያቀፈች ነበር ስታባብለው የነበር። ለማንኛውም ሁለታችሁ ሃይማኖታችሁ ስለሚፈቅድ በመሀላችሁ ሰው በእናንተ ምክንያት እናንተ አብሯችሁ በመሆናችሁ የሚጎዳ ሰው ቢኖርም ግን ደግሞ ይሄ ነው ህይወታችን ካላችሁ ሃይማኖታችሁ አንድና አንድ ስለሚገጣጠም ጥሩ ህይወት ብትኖሩ ጥሩ መልካም ምኞቴን መኝላችኋለሁ። ግን ሀሰን አስቡት። አሰን ምን ሊሆን እንደሚችል እንደዛ እያባበለ የኔነሽ እያለ እያቀፈ የስንት ነገር አሳልፈው አሳድጎ አሳድጎ እንግዲህ ለሰው ነው። ማሄም እንግዲህ የልጅነት ፍቅሯል፣ የቃቃ ባሏን ፍለጋ መጣለች እና የሚገርም ነው። አንዳንዴ እኮ ህይወት እኔ እንጃ የምትወስደን መንገድ ይገርመኛል። እኔ በጣም አሁን ፍቅር ምን ሆኖ ነው? ኧረ ግን በፍቅር ላይ እንደዚህ አትጫወቱ፣ ጥባጥቤ የእውነት ቮሊቦል አትጫወቱበትና ይህንን ነው ልል የምችለው። እስኪ የእናንተ ሀሳብ አስተያየትስ ምንድን ነው? ፉፉና ፍቅር መቀጠል አለባቸው ጭራሽ መለየት የለባቸውን ብላችሁ ታስባላችሁ? ወይስ ደግሞ ፍቅርም የራሷን ህይወት ተረጋግታ ትጀምር ማሂና ፉፉም እንግዲህ ጥሩ ነገር ካላቸው መተሳሰብ ካላቸው ፍላጎት ካላቸው አንድ ላይ ሆነው ጥሩ ህይወትን ይመስርቱ ትላላችሁ ወይስ ደግሞ ፉፉ ወደ ፍቅር ይመለስ፣ አንድ ላይ ሆኑ፣ ማሄም ወደ ሀሰን ተመልሳ ጥሩ ህይወት ይኖሩ ወዳችሁ ታስባላችሁ? እስኪ የእናንተን ሀሳብ አስተያየት እንግዲህ በኮሜንት ነው የማየው። የእኔ ሀሳብ ግን እስከሆነ የሰጠኋቸው ያስተላለፍኳቸው ነገሮች ይሆናሉ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ እና ደግሞ ትናንትና ደግሞ ልደቴ ነበረ እና ደስ የሚል ቀን ነው ያሳለፍኩት፣ በነገራችን ላይ እና እግዚአብሔር ይመስገን። ያው በሰፊው ነበር ያሰብኩት፣ ጥሩ የልደት ፕሮግራም ነበር ለማዘጋጀት ያሰብኩት፣ ግን ሙድዬ ትንሽ ጥሩ አልነበረም እና አጋጣሚ ሰፈር ቁጭ ብዬ ደብሮኝ ቤት ውስጥ ፈንድሻ ፈክተው ዳቦ ጋግረው ሻማ ለኩሰው ምናምን ሀፒ በርዴይ ብለው በትንሹም ቢሆን ሰርፕራይዝ አድርገውኝ ትልቅ ደስታን ሰጠውኛልና ደስ የሚል ጊዜ ነው ያሳለፍኩት እውነት ለመናገርና እግዚአብሔር ይመስገን። እና ሁላችሁም አመሰግናችኋለሁ። በኮሜንትም ሀፒ በርዴይ ስትሉኝ ነበረ። ወዳችኋለሁ፣ ኑሩልኝ።